እየተሰደድን አይደለም ጋይስ። እንግዲህ ጉራጌ እንዴት እንደሚመስል ለማየት ይሄው፣ ጭቃ ነው፣ ገደላ ገደል አልፈን ወደ እማ ቤት ነው የሚባለው አሉ። መዳረሻችን እማ ቤት ነው፣ እየተጓዝን ነው። ልም ያለ ጫካ ነው። አባባኑ ይዞ ነው የመጡት፣ ይው ቤታችንን አገራችንን ይልን ብለው አያቻቸው፣ እኝን አባት እሳቸው ናቸው፣ ልጃቸውም አለ። ከሁሉም ከሁሉም ግን ዴቭ ነው ይዞ ያዘጋጀው ጉዞውን እና በጣም የሚገርም ሀገር በጣም የሚያምር ወይኔ ሳልሰበር አልቀርም። አዙሪው ድን ሳልሰበር አልቀርም። ወይኔ አንዴ ወድቂያለሁ፣ ሁለቴ ስቼዋለሁ በእውነት ኦልሞስት ሁለት ወድቅ ያለው ይመስለኝ አንደኛው ግን በደንብ ፌል አላረኩም ግን አለው በጣም ነው የሚያምሩ ሀገሩ ኦ ማይ ጋድ እናንተዬ በጣም ብዙ መንገድ ነው የመጣ፣ ነው አልታወቀኝም። ከባድ ቁልቁለት ነው የመጣ ነው። ላይ ገና ሰዎች አሉ ያሳያችሁ

ገንዘብህን ሰርተል ታገኘው ወይ፣ ገንዘብህን ታገኘዋለህ። ጊዜህን ግን መቼም አታገኘው። ጉራጌ፣ ኢትዮጵያ። እንዴት ናችሁ? ሰላም ኖት? እንዴት ኖት? የዚህ ቤት ባለቤት እርሶ ኖት? ያምራል ጎጆ ቤቶት። ማን ነው ስሞት? ስሙት? ስሞት? ስሞት? ስሙት? ስሙት? ገናነሽ ፍራሽ ነው እሱ። እሺ፣ እናት መልካም በዓል ይወጫ። ዋው ለለሊ ለላ ለለሊ ከሺ ወይ ሞሪ መምሩ አቸው ወይ ቀር ነሪ ነሪ ጎይታ ምስጋ እንኳን ደህና ቆያቸው። ሰላም ኖት? ስሞት ማን ነው? ጀማል ነው። እንዴት ኖት? እንዴት ሰላም ኖት? ስንት አመቶት ነው?

እቃ ሊሸከሙልን ሊሸከሙልን እቃ ለእኛ? እንዴት ጋሽ እናንተ እኮ በስራ ላይ ትመጣላችሁ፣ በስራችሁ እንትን በትምህርታችሁ ትመጣላችሁ እና እንዴት እርሶ ለእኛ አሁን እቃ ይሸከማሉ? ጋሽ እንደ ምን አለበት? አረ እንኳን አሁን ቤታችሁ ነው። ቤታችን? እኛ አዲስ አበባ ነው። አዲስ አበባ ነው። ግን ለጊዜ መጎዝጎዣ ማለት ነው መጎዝጎዣ አላወቅንም፣ የት እንደሆነ እኔ እንጃ። ወደዚህ ነን እርሱ አያሳድሩንም። አሁን እኛ እዚህ መተን ልናድር ፈለግን። የት እንደር የት ያሳድሩናል? ይሄኛ ቢፈልጉም፣ ይሄ ልጅ ነው፣ ይሄ የልጆት ነው። እዚህ እንደር፣ እዛ እንደር፣ ይፈል የአማረን ጋር እንደር። እራትስ ምን እንበላለን? ምግብ አልያዝን፣ ያዘን እሱ። ስለዚህ ምግብ ቆጮ ነው የሚያበሉን። እራት በቆሎ ያለ ግቢዎት ላይ ይታያል። ቆጮ አለ፣ አቮካዶ አለ አለ አላህ የሚበላው እኮ እኛ ውሳኔው አይደለንም። እሱ ያዛል እንጂ እሱ ያዘው እንበላለን እንጂ ሌላ ክፍል አንገባም። አያገባል። አይጨነቁም ለኑሮ እየደረስን ነው። አይዟችሁ፣ አይዞ ወገን፣ ተነሳ፣ ተራመድ።

ካምቱ ጉራጌ አቦ አቦ ቤት ካምቱ ጉራጌ ውሽ አታረጉ እዚህ ጋ ቤት ኖሯችሁ ሲጨንቃችሁ፣ ሲመራችሁ ምናምን ጀስ ካንድ ሰንሴ ት እያያችሁ ምግብ ቆጮ እየመጣላችሁ

ማደሪያችን መድረሻችን፣ ባሉ የሚከበርበት ቦታ ደርሰናል። ይኸውላችሁ እዚህ ቤት ላይ ነው የምናርፈው። ከኋላም ጎጆ ቤት አለ፣ ያው አይንክ ይታያችኋላል። እዚህ ጋር ከኋላ ጎጆ ቤትም አለ። አራት ቤት ነው ምናምን አካባቢ ነው የተዘጋጀው። ብዙ ቦታ ነው። ምን እሺ፣ እሺ ማምዬ፣ መሸከሜነ ራሱ ኮረሶት ወይ? እሺ፣ ችግር የለም እና ማደሪያችን ደርሰናል። በባንዲራ ነው የተቀበሉ። በነገራችሁ ላይ ሁሌ እላችኋለሁ አይደል። ጉራጌ በጣም በምረቃ ይታወቃል። ከስራው ይሄ ከስነ ስርዓቱ ከስራ ወዳድነቱ ከስነ ስርዓቱ ብዙ ነገሩ ጀርባ ጉራጌ አንድ ነገር አለ። በምረቃቸው ይታወቃሉ እና በምረቃቸው ሁሌም ቢሆን ነው የፈለገበት ጉራጌ የፈለገበት ግቡ ምን ይለዋሉ፣ በምረቃቸው መሀል ኢትዮጵያን ሰላም ያደርጋል ስም ጠርተው ኢትዮጵያን ሰላም ያርጋት፣ አገራችን ምናምና ኢትዮጵያን ሰላም ያርጋት። ስለ ኢትዮጵያ የሆነ ነገር ሳይሉ ዱአቸውን ጸሎታቸውን በፍጹም አይዘጉም። ጉራጌና በጣም ነው የሚያስደንቀኝ። በጣም ነው ሞድ ላችሁ ጅፎር ይታገሩ በቀጣይ ቪዲዮ የጠብቁኝ ነገ በጣም ተአምር የሆነ ነገር ነው የገጠመን እዚህ ለበዓል ከመጣም በኋላ ተአምር ነው የምላችሁ ከአርባ አመት የማይዘሉ ሴትዮ ተአምር እየሰሩ ነው ሰባ ሶስት ሰባ አራት አመታቸው ነው ተብለናል ቀጣይ ጠብቁን እናት ስንት አመቶት ነው ሰባ ሶስት አመቶት ነው ሌሌሌላ ሌሌሌላ ጎናታ